ዙፋን የሚቆራርጥ ሰው ነው ይላል ቅዱስ ዮሐንስ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይሄን ነው፣ አባቶቻችን የሚያስተምሩን ይሄን ነው። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ በየት ነው? በሰማይ ነው። የሚያዋጣን እንግልንገራችሁ አንዳችን ባህር ዳሬ ነን ብንል አንዳችን እዚያ የሆነ ከተማ ሲፈልጉ ጓሀፅ የሆነኝ ብል አንዱ ብድግ ብሎ ሐዋሳ ነኝ ቢል ሁሉ እዚህ ሁሉ መወለድህ አያዋጣህም። የሚያዋጣን የትኛው ነው? ከክርስቶስ የተወለድንበት ልደት ነው። ከክርስቶስ እሺ፣ ከሸዋ የተወለድክ ግባ፣ ከጎንደር የተወለድክ ግባ፣ ከጎጃም የተወለድክ ግባ የሚል መጥሪያ በመንግስተ ሰማያት የለም። የተጠመቅክ ግባ የሚል ነው ያለ ማለት ነው። የተጠመቅክ ግባ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ ገባ ግባ ነው የሚለው። ይህ ያጠፋናል። የእግዚአብሔር ቤተሰቦች ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነቱ። ቅዱስ ኤራቅሊስ የሚያስተምረን ይሄ ነው። እንዲሁ ፈጽሞ ማለት ነው ፈጽሞ ወልቆ ሊጠፋብን ልክ እንደ ክህደት እግዚአብሔር የሚጠላው ነገር ማለት ነው። እና ቅዱስ ኤራቅሊስ ዛሬ መድኃኔዓለምን እያከበርን አይደለም መድኃኔዓለም የሚያስተምረን ይሄንን ነው የሚያስተምረን ይሄን ነው ለዓለም አንድ ቀን የተሰቀለ እንደ እግዚአብሔር ለአፍሪካ አንድ ቀን ለአሜሪካ አንድ ቀን ተሰቅሏል ክርስቶስ ለዓለም አንድ ቀን የተሰቀለ። አሁን እኮ የዛሬ ሀያ ዓመት አንድ ሴትዮ መታ ነበር አዲስ አበባ። ምን ምለች? ኢየሱስን ወልጄ እያለች አንድ ዓመት ይሆናታል። ምን ለምንድን ነው ደግሞ የወለድሽው ሲባል ለኢትዮጵያውያ ልወለድላቸው ብሎኛል። እንዲሁ እንዲሁ ወይ እንዲሁ፣ ሰው ሁሉ ቀልድ ያምርበታል። እናንተ እንዲህ ክርስቶስ ለዓለም አንድ ቀን የተሰቀለ መድኃኔዓለም ያልነው እኮ ለዚህ ነው። ክርስቶስ አንዱ በቃይ ነው። የእሱ ጽዋ አያዳግምም። ጽዋ እከኒ ጽኑ ወይ አረዊ ያንተ ጽዋ ያንተ ደም አንዱ በቃይ ነው። ዓርብ የተሰቀልከው ለዓለም ሁሉ በቂ ጽዋ ነው ያለ አያዳግምም። እንደ ሐኪም መድኃኒት ጠዋት ሁለት ማታ ሁለት የሚባል አይደለም። ክርስቶስ አንድ ጊዜ የተሰቅሎ ለዓለም ሁሉ መድኃኒት የሆነ አምላክ ነው። ስለዚህ ድጋሚ የሚያስፈልገው አይደለም። ይሄ አንድነታችን ያስተምርናል። ስታዩት ቅዳሴያችን አሃዱ ነው አይደለም። ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው። ክርስቶስ ሊቀ ካህናታችን ማነው? ማን ነው